አስረግጬ ነው የምናገረው። እሷ እኮ ድፍ እናት የማንንም ወንድ ጥማትም የላትም። ሲጀመር ማለት ነው ንውጡ ከቤት ነው ንውጡ፣ እኔ ብቻዬን ላውራ ንውጡ ያለው ወይ ቤት ጥረጉ በይ እና እንድትረግ ሲጀመር ሊንገሪኝ አስረግጬ ነው የምናገረው። እዚህ ጋር ሰላሳ ሶስት ሰው አለና፣ አስረግጬ ነው የምናገረው። እሷ ሲጀመር ሃይሚዬ የጋሽዬ ጀግና፣ ሲጀመር ማለት ነው ከወንድ ጋር እንትን አትልም። ሲጀመር ለስራ ነው፣ ስራ ጀግና፣ ስራ አንበሳ ናት እንጂ የማንንም ወንድ ለቃቃሚ አይደለችም። አስረግጬ ነው የምናገረው። እያንዳድሽ ሲሚሺ ተለያይተናል እኮ ማሰላማ፣ አዎ እኔ እዚህ ጋር የሁለቱንም ደህና ከደህና፣ ከመጡም መሳይ ካልመጡም ደግሞ ምንም ማድረግ አይቻልም። የሰው እኛ በለፈለፍ ነው የሚሆን ነገር ደህና ይሁን። ምንም ለእሱ ምናምን አያስፈልገውም። የኦዲንስ ልብ ማስፈር እንዲህ አድርጎ

ጭኝ ባለማዝዬ እንዳታስወጭኝ እኔ ስቀልድ ነው። ለማን አባት ነው? አስረግጬ ነው የምናገረው። ካሁን በኋላ ፎቶ ያድርጋችሁ፣ ቤተሰቦችን አድርጉ፣ እናትሽ አባትሽን አድርጊ። አንድ ነገር ልንገርሽ የሆነ ቤት ላይ ስሙኝ፣ ሃይሚን እንደሚሏት ሀያ አመት ብትጸልይ እንደ ብሩኬ

የብሩክ የብሩክ ተራሴ ላይ እድሜ እንጨርሳሽ አሁን ወንድ ላይ የወንድ ፎቶ እያየሽ እንትንት ያለሽ አንቺ ሃያት እንደዚህ በይ እንደዚህ በይ ስጀምር፣ ልንገርሽ የብሩክ ልብስ ይለብሳል ሌላም ልብስ ይለብሳል። የብሩክ ዕቃ ነው የሌላም ዕቃ ነው። አስረግጬ ነው የምናገር። ለሃይሚ ሸበላ ራሱ እኔ የኔ ውድ የኔ ፍቅር ብሎ ነው መጣ። እንቀናለሽ ማዚህ ሲሚኝ ስንቱ ነው እግሯን አጥቦ፣ አይ ቁጭ ባለችበት እግሯን አጥቦ ራሱ የሚንከባከባት ከባከባት አለሽ ልንገርሽ ስርግጭ ደፋር ሁሉ አንቺ ወንድ ስለለመንሽ፣ የሀይሚ ትለምናለች ማለት አይደለም። እነሱ ሚፈልጉሚሚሚስሮ ሚል እስካሁን ድረስ ተስፋ ያልቆረጠ ስንቱ ነው ያለው በሀይሚ ጥንቅናሞች እና አንቺ ቂጦች በስብሶ የሀይሚ ቂጦ የበሰበሰ መሰለሽ እንዴ ዛዛሄጅና ጃዛቤት ሻሙቄ ዛ ሳቂ፣ አንቺ ምን አለብሽ? እና ሳቅልኝ። አሁን ማር፣ ገደል ግቡ፣ ገደል ገደል። እናንተ ወንድ ጥማት ስላለባችሁ ሃይሚ የወንድ ጥማት አለባት እንዴ? ስንቱ፣ ለምን እናንተ ዓለም፣ ስንቱ ነው ለራስሽ አስቢ እዚህ ሲደሰው ሀገር፣ ቁጭ ብለሽ ለራስሽ አስቢ። ሃይሚ እኮ በሀገሯ ገና ልጅ ናት። ስንት ነገር ጠብቅ፣ ስንት ነገር ከዚህ በኋላ እንትን ትላለች። እናንተ ገናመሰለ ደግሞ ጠንበላል ብዬሽ የት ያገኛል ሲጀመር። አሁን የአሁኑ ሴቶች እኮ እንትኑን የሚለምናት አሁን ብሩኬ፣ አስረግጬ ልንገርሽ ብሩኬ በእጁ ስላስገባት በእጁ አድርጊያታለሁ ብሎ ነው እንደፈለገ የሚሆነው እንጂ ስንቱን ምለምናት ሁሉም ወንድ ነው። አንቺ ለወንድ ስለጸየልሽ ብቻ እሷም ለወንድ እንትን እምትል መሰለሽ እንዴ? ነገ ታርቀው ቢመጡ ምን ሊሉ ነው? ግን አንቺ ቤቱን ከፍቶ ያመጡ ትጾል ያለ እኔም ግራ ገባኝ። ሲጀመርም አልተጣሉም። ሲጀመር ይተው። እኔ ወላሂ ካላት ጥለብ በቀር ይታረቃሉ። ልጆቹ ግን ምን ሊሉ ነው ነው? አልተጣሉም፣ አልተጣሉም ሲጀመርን እባክሽ። አልተጣሉም ግን ደግሞ ሃይሚን ዝቅ ለማረግ ሃይሚን ከሚዲያ ለማጥፋት ማያወሩት ያለኝ መጀመር ፀጉርሽን አባቴ ሃይሚን ካምጥ አዳም ጭኘ ነው ዲኒ ሀይሚ ማለት ነው ለእኔ። እንዴት ትንሽ ልጅ ነች፣ ገና ታዳጊ ነች፣ ብዙ ነገር የሚጠበቅባት እና እነሱ እሷ መሆን ሲያቀታቸው፣ በእሷ ቦታ መሆን ሲያቀታቸው ናቸው። እንደዚህ የኔን የሚያክሉ ሴቶች ናቸው። ማን ናቸው እንደዚህ አስገደዳቸው? አላስገደደች። አስጠላቻችሁ? አዋ፣ ወደሽ ነው እንደምታየ። በግድ አስገድዶ ሽኮር ለምታዩ ግን፣ ወደሽ ነው የምታዩ ግን፣ የቅናት እንትን ስላለባችሁ፣ ደሞ ማለት ስላለባችሁ ትሳደባላችሁ። ስለማታዳምጥ ስለማታይ ማለት ነው። መልስ እንኳ አትሰጣቸውም ለሚሳደቡት፣ እንዲህ ብላችሁባናታቸውም። ሲጀምር የስድብ ኮሜንት አታነብም። ብታነብ ድሮ ነበር። ሲጀምር ልጁ ታንኮ ከምር፣ አንድ ነገር ልንገራችሁ። እስካሁን በተረዳሁት ነገር አጠገባም ያለው ሰው ከጠገባም የሌለው ሰው ሃይሚን ሰባ ብር ቁጭ ለማድረግ መታደርጉት ነገር የለም። ከምሬ ነው አስረግጭ ነግርሻለሁ። አጠገባም ያለው እዚህም ያለው እዛም ያላችሁ ከምሬ ነው ሃይሚን ሰባ ብራችሁ ለማስቀመጥ መታደርጉት ነገር የለም፣ ግን አይሰላችሁሽይቀመጥ ይቀመጥ እነሱን ነገር ብትሰማ ኑረ እስኳን ድረስ አትቆዩ ሚዲያ ላይ እኮ እንደምንሱቢሆን ከምሬ ነው ሰባብሮ ለማስቀመጥ ማለት ነው። የሩቁን እንኳን ተውቱና ማለት ነው። የሩቁን ተውት፣ የሩቁን ተውቱና፣ እኛ እዚህ ሰው ሀገር ሆና ሌላ ሀገር ሆኖ ራሱ የሚናገሩት ተውቱን። አጠገባ ያሉት አጠገባ ያሉት ይቀኑባታል። ከምሬ ነው አጠገባ ያሉት ራሱ ሰባብሮ ሃይሚን ከሚዲያ ለማጥፋት ማታርጉት ነገር የለም። ግን አይሰካላ ፈጣሪ ያለው ነው ፈጣሪ ነው የሆነ ነገር ሲያደርስብሽ እንጂ በሰው አይደለም። እናንተ ባወራችሁት አይደለም። እኔ እኮ ነገ ታርቀኛ ሺ ጊዜ ሰብስክራይብ ብታደረግ፣ ይኸው ሰብስክራይብ እየጨመረ ነው። ዛሬ ማዛ የሆነ ቤት ላይ ማንን ነው ሰብስክራይብ ሲያነሱ ነው የዋሉት፣ ግን ጨምሮ ነው እንጂ አልቀነሰም። ቀንቅና ነች ብታነሽ ራሱ በአናትሽ ተተካ። ሰላሳ ሰው ተሰብስበው እያነሱ ነው እያሉ ነው ማቶች ጉርኛ እናንሰ ካልኮ በእኛ ይበልጣል። እናንሳ ካለ በእኛ ይብሳል። እሺ አርፈሽ ተቀመጪ። ዛይ ጸጉርሽን አበጥሪ መጀመሪያ ሃይሚን ከምትናገሪ ማንሽም። ሀያ አራት ሰዓት ሚዲያ ላይ ቁጭ ብላችሁ ሃይሚን ለመናገር ራሳችሁን ሳትታጠቡ ቆሻሻ ሁላ ሃይሚን ለመናገር መጀመሪያ መታጠብ ያስፈልጋችኋል። መጀመሪያ ራስሽኑኝና ከዛ በኋላ ሃይሚን ትናገሪያለሽ። መጀመሪያ ሃይሚን ለመናገር ሴት መሆን ይጠበቅባችኋል።

በዛሬ ቪዲዮ ራሱ ካያችሁ፣ ሀይሚ ጠገበሽ! እንኳን ጠገበች! ሳይ ጠገበች፣ ራሷን በስራችው ነው። እኔ በዚህ እድሜዋ እኮ ስንት ሰው ነው ያሳደገችው? ደፋር ሁላ ጠገበሽ የሚባል ነገር የለም። ሀይሚዬ፣ ብጠግብም ብትቀብጥም በራሷ መንገድ ነው። በራሷ ሰርታ ምንትን ምትለው እንጂ የማንንም እጃይታ አይደለም ደግሞ ለራሷ ተርፋ ለሰው ትደርሳለች። ቆሻሻ ሁላ ቀበሽ፣ እንኳንም ቀበጠች! ሳይ በራሷ መንገድ ነው። ብጥግን በራሷ ነው። ስንቱን ያሳደገችው ቅንቅናሙ፣ ሲጀመር የጎር የጎር ነው ሰው መልሶ እየነከሳት ያለው በአሁኑ ሰዓት ማለት ነው። ቅንቅናሞች አጠገባ ያሉ ሰዎች ራሱ መጀመሪያ ንግግርም፣ ሁሉም ነገር ከሃይሚ ተማሩ።

ስለምታውቃቸው ነው እኮ። ሲጀመር ጠላት ይቃጠላል። እኔ ስቃለው ትላለች ሁሌም፣ ሳቅልኝ። ደሞም ስላያቻቸው መጀመሪ በመስታወት ደፍራችሁ ራሳችሁን ንክ ብላችኋል። ቅንቅናሞች፣ ሃይሚን ከምትናገሩ መጀመሪያ ራሳችሁን ይ ደፍረሽ መስታወት ፊት ቁሚ ተብለሻል። እሺ፣ ሀይ መጀመሪያ ሀይሚን ከምትናገሩ ወይ ለሚናገሩትን ነገር አያውቁ